የሚያመራምር ትርጉም ኑሮት አይደለም ባይሆን እገሌ ሐያ አለው ወይም እገሊት ሐያ አላት ማለት ያ ሰው ጨዋ ራሱንም ሆነ ሌሎችን የሚያከብር ልኩንና ቦታውን የሚያውቅ መጥፎ ድርጊት የማይፈጽም ተራ ንግግር የማይወጣ የተረጋጋና ልታይ ልታይ የማይል ሌላም መሰል መልካም ባህሪ አለው ማለታችን ነው በእርግጥም ሐያ ያለው ሰው በአላህ ስብሓንሁ ወተዓላ

ወይም ሰለፎች አንደበትና በሌሎችም ህዝቦችና ማህበረሰቦች ስለ ሐያ ባህሪ መልካምነትና አስፈላጊነት ብዙ ብዙ ተብሏል በርካታ ምስክሮችንም ተሰጥተዋል አባባሎቹ ቆም ብሎ ማስተንተንንና በጥልቅት ማየትን የሚጋብዙ ናቸው ስለ አንድ ነገር በተደጋጋሚ የተባለና የተነገረ እንደሆነ የዚያ ነገር አስፈላጊነት ከፍ ያለ ስለመሆኑ አንዱ ማረጋገጫም ይኸው ነው

በቋንቋ ደረጃ ሐያ ማድረግ ማለት አንድ ሰው ቢሰራው ወይም ቢታይበት አስነዋሪና አሳፋሪ ነው ብሎ ካሰበው ነገር ራሱን ማቀብና መቆጠብ ማለት ነው። በሌላ ገለጻ ደግሞ ስለ ሐያ ትርጉም እንዲህ ተብሏል። ከአንድ ቢሰሩት ከሚያስወቅስና ከሚያስተች ነገር ነፍስን መያዝና መቆጣጠር ነው። ሌሎች ደግሞ የራስን ክብርና ሞገስ መጠበቅ ነው የሚል ትርጉም ሰጥተውታል። የሐያ ትርጉሙ በእጅጉ ማፈር ነው ያሉም አሉ። የማፈርና የሐያእን ልዩነት ሲገልጹም ማፈር ባለፈ ነገር ላይ ሲሆን፣ ሐያ ደግሞ እየሆነ ባለና ወደፊት በሚሆን ነገር ላይ ነው። ሆኖም ግን ሐያ ከማፈርም የበለጠ ሰፊ ትርጉም አለው ብለዋል። የማፈር ትርጉም እየፈሩና በጥንቃቄ እንደመናገር ሊሆን ይችላል። የሐያ ተቃራኒ ደግሞ እንመልከት፦ ፈጣጣነት፣ አለማፈር አይናውጣነት፣ ጋጠወጥነት፣ መጥፎ ነገሮችን መስራትና በቀላሉ መዳፈር፣ ለወንጀል ወይም ኀጢአት ነገሮች ግድ የለሽ መሆንና የተጠያቂነት ስሜት አለመሰማትና ሌሎችም ተመሳሳይ ነገሮች ከሐያ ተቃራኒዎች መካከል ተጠቃሾች ናቸው። ሁሉም አባባሎች በውጭ ቅርጻቸው ተቀራራቢ ሲሆኑ፣ በውስጥ የሚይዙት ትርጉም ግን ከቃላቶቹ የውጭ ገጽታም ጥልቅ መልእክትን የሚያስተላልፍ ነው። በሃይማኖታዊ ትርጉሙ ደግሞ ሐያእ ማለት መጥፎ ነገሮችን በመተው የሚገፋፋ የሐቅ ባለቤቶችን ሐቅ ከማጓደል የሚከለክል ምርጥ ሥነ ምግባር ነው። አራጊብ እንዲህ ብለዋል፣ ሐያእ ማለት ነፍስን ከመጥፎ ነገር ማቀብ ማለት ሲሆን ይህም የሰው ልጅ እንደ እንስሳ ልቅ ሆኖ ያሰበውን የሻውንና የተመኘውን ነገር ሁሉ በዘፈቀድ እንዳይሰራ የሚከለክለው የሰው ልጅ ብቻ የሆነ መለያ ባህሪ ነው። የሰው ልጅ በተፈጥሮ ከፍርሃትና ከቁጥብነት ባህሪ የተሰራ ነው። ስለሆነም ሐያ የሚያደርግ ሰው ጀግና የሚሆንበት አጋጣሚ በጣም ጥቂት ነው። ብዙውን ጊዜ ሐያ ያለው ሰው በባህሪው ለስላሳ ነው። በነገሮች ውስጥ ድንበር ላልፈችላሉ ብሎ ስለሚሰጋ ጀግናና ኃይለኛ የሚሆንበት አጋጣሚም ጥቂት ነው። የአላህን መልእክተኛ ዓለይሂ ሰላቱ ወሰላም የሐያ ሁኔታ ስናጤን ግን ከዚህ የተለየ ሆኖ እናገኛለን። እርሳቸው በእርግጥም እጅግ ሐያእ ያላቸው ከመሆናቸው ጋር እጅግ ጀግናም ናቸው። የነበራቸው ሐያእ በጓዳ ካለች ሙሽራ የሚበስ ስለመሆኑ የተመሰከረላቸው ሲሆን፣ የጦር ሜዳ ውሎቻቸው ደግሞ በጀግንነት የተሞሉ ናቸው። ይህም የልዕልና ባለቤት የአላህ ስብሓነሁ ወተዓላ ስጦታና ጸጋ ነው ከማለት በላይ ምን ማለት እንችላለን? እርሱ ችሮታውን ለሻው ሰው አብዝቶ ይሰጣል። ከዚህም በተጨማሪ ይህ ባህሪያቸው እርሳቸው በሁሉም ነገር ዙሪያ የተሟላ ስብዕና ባለቤት መሆናቸውንም አመላካች ነው። ስለ ሓያ ከተባሉት መካከል የተወሰኑትን እንስማ። አላህ ሱብሓነሁ ወተዓላ ባዘዘህ ቦታ ላይ አንተን አለማጣት እንዲሁም ከከለከለህ ቦታ ላይ አንተን አለማግኘት ነው የሚለው አባባልም ይገኝበታል። ሓያ በጋጠወጥነት ማለትም መጥፎ ነገሮችን በመዳፈር ለእኩይ ነገሮችና ቦታዎች ግድ የለሽ በመሆንና በማፈር ማለትም መጥፎ ነገሮችን ከመስራት ራስን በማራቅ መካከል የሚገኝ ባህሪ ነው። በአጠቃላይ ሐያእ ማለት የሚጠሉና የሚያስጠሉ ነገሮችን ሁሉ መራቅን የያዘ ስም ነው። ሐያእ ሁለት አይነት ነው። የመጀመሪያው አንድ ባሪያ አላህ ስብሓንሁ ወተዓላ የከለከለውን ነገር ለመስራት ሲያስብ ሐያእ የሚያደርግበት ሁኔታ ሲሆን፣ ሁለተኛው ደግሞ አንድን መጥፎ ነገር ለመስራት አሊያም ለመናገር ሲያስቡ ከሰዎች የሚያፍሩበት ሁኔታ ነው። ሁለቱም የሐያ አይነቶች የሚበረታቱ ናቸው። ሐያ ለሰው ልጅ ብቻ የተሰጠ በውስጡም እንዲኖር የተደረገ ባህሪ ነው። ምንም እንኳን ከሸሪዓ አንጻር አጠቃቀሙ እውቀትንና ልበ ውሳኔ ወይም ንያን የሚጠይቅ ቢሆንም የሰው ልጅ እንደ እንስሳ ሆኖ ያሰበውንና የተመኘውን ነገር ሁሉ እንዳይፈጽም የሚያቆመው ውስጥ ህግ ሐያ ነው። ሐያ ከስልምና አስተምህሮት አንጻር እጅግ ተፈላጊ ነገር ነው። ነቢያችንም ሰለዋት ረቢ ወሰላሙሁ ዓለይህ በዚሁ መልካም ባህሪ ላይ አበረታቷል። ምክንያቱም ሐያ ወደ መልካም ነገር ስለሚገፋፋና ሰዎችንም ወንጀል ከመስራት የሚከለክል በመሆኑ ነው። አንድ ሰው መጥፎ ነገር እንዳይሰራ ያግዳል ከሚያስነውረውና በአላህ ስብሓንሁ ወተዓላ ሆነ በሰዎች ዘንድ ከሚያስወቅሰው ሰው ነገርም ይጠብቀዋል ሓያ ይህን ያክል ተጽዕኖ ያለው ከሆነ በእርግጥም ውጤቱ መልካም የሆነ ምርጥ ሥነ ምግባር ስለ መሆኑ አያጠራጥርም ሓያ የአላህ ስብሓንሁ ወተዓላ ፍራቻ መገለጫ ነውና አንድ ሰው መጥፎ ነገር ለመሥራት አስቦ የተነሳ እንደሆነ ከድርጊቱ ሊያቆመው የሚችለው ሓያ ብቻ ነው ለምሳሌ አንድ ሰው ለበደለው ሰው ወዲያውኑ በተመሳሳዩ አሊያም በባሰ መልኩ ምላሽ እንዳይሰጥ የሚከለክለው ሐያእ ነው። አንድ ሰው በለመነው ጊዜም ለመርዳት ወደ ኋላ እንዳይልና እንዳይጎተት የሚከለክለው ሐያእ ነው። አንድ ሰው በአንድ ስብስብ ላይ ተቀምጦ ከሆነ በማይመለከተው ነገር ገብቶ እንዳያወራ የሚገድበውም ሐያእ ነው። ምላስንም በዘፈቀድ ከመልቀቅ የሚከለክልና ጥንቃቄን ወደ መምረጥ

ከተባሉት ነገሮች መካከል በጣም ጥቂቱ ነው። እስቲ ባባባሎቹ ራሳችንን እየገመገመን ወደፊት እንራመድ። ማድረግ ካለብን ነገሮች ሁሉ ሓያ እናደርጋለን ወይንስ አናደርግም? ሓያ አለን ወይንስ የለንም? ካለንስ መጠኑ ምን ያክል ነው? ከሌለንስ ሓያ ያስፈልገናል ወይንስ ቢቀርም ምንም የማይጎዳ ባህሪ ነው? አላህ ይጠብቀን። አላህ ስብሓነሁ ወተዓላ ሓያእነትን ያላብሰን።